ሰላም ጤና ይስጥልን እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። አብራችሁን ቆይታ እያደረጋችሁ ስላለ ለምትሰጧቸው አስተያየቶች በሙሉ እጅግ አድርጌ ከልብ ነው የማመሰግነው። ገንቢ አስተያየቶች ናቸው። እጅግ በጣም አመሰግናለሁ። እንድሰራ እንድተጋ የተሻለ ነገር እንዳቀርብ ለእናንተ አስተያየት የሚጨምሩልኝ ናቸው፣ ሀሳብ የሚጨምሩልኝ ናቸው። እንደዚህ አይነት አስተያየቶችን እንድትሰጡኝ ከወዲሁ ጠይቃለሁ። በተቻላችሁ መጠን ይሄ ፕሮዳክሽን ለብዙዎች እንዲደርስ ላይክ አድርጉት ሼር እያደረጋችሁ፣ ለፖድካስቱ ደግሞ እንግዳ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትዘነጉ ከወዲሁ ለመጠቆም እወዳለሁ። የዛሬው ፕሮግራም ቆይታ የሚሆነው ስለ ብራይተኑና ማንቸስተር ዩናይትድ ጨዋታ ዝርዝር ያለ ጉዳይ ይዤ ነው የመጣሁት። የሁለቱን ቡድኖች ጨዋታ ስንመለከት የአሰልጣኝ ሩበን አሞሪም የጨዋታ ዝርዝር እቅዶች የታዩበት ነበረ። ያው አሰልጣኙ አብዛኛውን በብዙ ዱላ እየተመታ የነበረ አሰልጣኝ ስለሆነ የተከታታይ የጨዋታ ድሎችን የማስመዝገብ እድሉ ዝቅተኛ ነው ተብሎም ስለሚታሰብ የሶስት ኮንሲኬቲቭ ጌሞች ድል ሊኖረው ይችላል ተብሎ አልታሰበም ነበረ። ግን ከ2024 በኋላ ማንቸስተር ዩናይትድ ተከታታይ ሶስት ጨዋታዎችን ድል ማድረግ ችሏል። ይህ ድል ለዩናይትድ በጣም አስፈላጊ ወሳኝ ድል ነው። ጌሞች አብዛኛውን ጊዜ የቡድኖችን እድገት ይገልጻሉ። የቡድኖችን ሽግግር፣ የቡድኖችን አጠቃላይ ህይወት የሚያሳዩ ናቸው። የብራይተኑ ጨዋታ ማንቸስተር ዩናይትድን በምን መንገድ ነው ሊገልጸው የሚችለው? የማንቸስተር ዩናይትድ የብራይተኑ ጨዋታ ድል ብቻ ነው ወይ ወይንስ ደግሞ ስትራክቸራል የሆነ እድገት አለው? ይሄን ዛሬ ዘርዘር አድርጌ ወደናንተ በማድረስበት ሰዓት የምመለከት ይሆናል። መነሻ የሚሆኑ ሁለቱ አሰልጣኞች ይዟቸው የሚመጡት የጨዋታ ሀሳቦች ናቸው። ያው አሰልጣኝ ሩበን አሞሪም አብዛኛውን ጊዜ ፍሉድ ወይም ደግሞ በጣም ተንቀሳቃሽ የማይቆም ቡድን ነው የሚመርጠው። በዚህ ቡድኑ ላይ የሚጠቀማቸው የተጫዋቾች ኳሊቲዎች አሉ። እነ የተጫዋቾች ኳሊቲዎች እንግዲህ ለቡድናቸው እድገት በጣም ወሳኝ የሆነ ነገር የሚሰጡ ተጫዋቾች ናቸው። ፖሴሽን ቤዝድ ነው። የኳስ ቁጥጥር ላይ መሰረት ያደረገ ቡድን ይገነባል። በ343 ወይም ደግሞ በ523 ፎርሜሽን ፍሉድ በሚሆንበት ሰዓት የሚያድግ እንቅስቃሴ ነው። ተስፋፊ የሆኑ እንቅስቃሴዎችን ይመርጣል። ወደ ተጋጣሚ ሜዳ ከሄደ በኋላ የተጋጣሚ ሜዳ እንቅስቃሴ ላይ መቆየት ያለበት ቡድን ነው የሚገነባው። ከዛ ውጪ ፍሌክሲብል ባክሲሪዎችን ይመርጣል። አብዛኛውን ጊዜ ፍሌክሲብል ባክሲሪ ያልንበት ዋነኛው ምክንያት ወደኋላ ላይም እጨምርላችኋለሁ፣ ባሳልፍነው ፕሮግራም ለማንሳት ሞክሬያለሁ። የዋይደር ሴንተር ባኮች የዚህ ቡድን ወሳኙ የማጥቂያ አላማዎች፣ የመከላከያ አላማዎች ስለሆኑ ነው። እነዚህ ዋይደር ሴንተር ባኮች ወይም ደግሞ ተስፋፊ የመሀል ተከላካዮች የሚባሉት የዚህኛው ዘመን የእንደነ አሰልጣኝ ሩበን አሞሪም አይነት አሰልጣኞች የጨዋታ ታክቲክ ቁልፍ ናቸው። መክፈቻ መዝጊያ ሆነው የሚያገለገሉ ናቸው። አግሬሲቭ ዊንግ ባኮችን ኦቨርሎድ መነሻዎች ስለሆኑ እነኝህን አግሬሲቭ ዊንግ ባኮችን ዊዛውት ሊሚቴሽን ፕሌይ ወይም ደግሞ ገደብ የሌለው የጨዋታ እንቅስቃሴ የሚጠቀም አሰልጣኝ ነው። እንግዲህ መነሻችን የሚሆነው እነኝህ ናቸው። በአሰልጣኝ ፋቢያን ሀርዝለር ጉዳይ ደግሞ የአሰልጣኙ ዋነኛው የጨዋታ አቅም የሚባለው ፍሌክሲብል ፎርሜሽን ወይም ደግሞ ተለዋዋጭ የጨዋታ ሀሳብ ይመርጣል። በተለይም ደግሞ ሃይ ፕሬሲንግ ላይ የሚመርጥ አሰልጣኝ ነው። ፍሉድ አታኪንግ ሙቭመንት ደግሞ የአሰልጣኙ መገለጫ ነው። ለምሳሌ ፕሌይ ሜከሮችን አብዛኛውን ጊዜ የሚጀምረው ሴንትራል ፕሌይ ሜከሮችን ወይም ደግሞ ሴንትራል ዲፌንሲቭ ፕሌይ ሜከሮችን አብዛኛውን ጊዜ ይመርጣል። ይሄ ማለት ከመከላከል አደረጃጀት የሚወጡ የተከላካይ መስመር ተጫዋቾች የፕላይ ሜከር ሚና እንዲኖራቸው የሚፈልግ አሰልጣኝ ነው። ይሄ የማጥቃቱ እንቅስቃሴ በተጋጣሚ ቡድን የጨዋታ ጫና ብልጫ እንዳይወሰድባቸው ከሚያደርጉት ኳሊቲዎች መካከል የፋቢያን ሀርዝለር አይነት አሰልጣኞች የሚመርጡት ነው። ለምሳሌ የፕላይሜከር ሴንተር ባክ ከሆነ የሚመጣውን የተከላካይ መስመር ተጫዋች እንደ አማካኝ ክፍል የተጫዋች ሚና የማፈንና ያን እንቅስቃሴ የመቆጣጠር ድርሻ ይኖረዋል ማለት ነው ስለዚህ እንቅስቃሴዎቹ በሙሉ በተጫዋቹ ኳሊቲ ሙቭመንት ኢንቴሊጀንት ራኖቹ እንዲሁም ስፔስ አዘጋግና አከፋፈቶቹ የሚወሰኑ ይሆናል ማለት ነው። ስለዚህ እነኚህ መነሻዎች የሚሆኑ ናቸው። አብራችሁን ቆይታ እንድታደርጉ ከወዲሁ እጋብዛችኋለሁ። ጥሩ ጊዜ እንዲሆንላችሁ እመኛለሁ። መነሻ የሚሆነኝ የጨዋታውን አጠቃላይ ቤስት ኢለቨን የነበሩትን ተጫዋቾች በማንሳት ይሆናል። በሩቨን አሞሪም በኩል ግብ ጠባቂው ላሜንስ ነበረ የጀመረው። እንዳያችሁት ሌኒ ዮሮ፣ ማቲያስ ዴሊት እና ሉክ ሾው ከሶስቱ ሁለቱ ቋሚ ሆነው ጨርሰዋል፣ ሳይቀየሩ ማለት ነው። ሌኒ ዮሮ እና ማቲያስ ዴሊት፣ 65ኛው ደቂቃ ላይ ሉክ ሾው ተቀይሮ ወጥቷል። በዚህ ውድድር ዓመት በጣም ድንቅ የሆነው ከዚህ በፊትም ፕሮግራም ሰርቼ እለት ነበር የምታስታውሱ ከሆነ የማንቸስተር ዩናይት ደጋፊዎች ካስሚሮ ጥሩ ከሆነ ማንቸስተር ዩናይትድ ጥሩ ይሆናል ብዬ አንድ ፕሮግራም ሰርቼ ነበር። እና ጥሩ የነበረው ካስሚሮ ከቡርኖ ፈርናንዴስ ጋር እስከ ሰባኛው ደቂቃ ድረስ ተጣምሯል። ሰባኛው ደቂቃ ላይ ተቀይሮ ወጥቷል። አማዲያሎ እንዲሁም ብራያን ቤሞ፣ ማቲያስ ኩኛ እና ዴጎ ዶሎት አማካኝ ላይ ሲሆኑ እንዲሁም ሸሽኮ የፊት መስመሩን የሚመራ ተጫዋች ሆኖ ነበረ። በጨዋታው እስከ 82ኛው ደቂቃ ድረስ የቆየው በፋቢያን ሀርዝለር ቡድን ደግሞ ቬርቡርገን ግብ ጠባቂ ነው። ከእሱ ፊት የሚቆሙት ማክሲም ዴ ኮፐር እንዲሁም ሉዊስ ዳንክ እና ቫን ሄክ ይገኛሉ። ዋትስ ዊፍር ሌላኛው ተጫዋች ነው። በተለይ የሉዊስ ዳንክ እና የቫን ሄክ ሚና ቅድም ያልኳችሁ የአማካኝ ሚና ወይም ደግሞ ሚድፊልድ ሴንተር ባክ ባህሪ ያላቸው ተጫዋቾች እንዲሆኑ ስለሚፈለግ የነኝ ተጫዋቾች ሚና ያሲን አይሬ እና ካርሎስ ባሌባል በማገዝ የተጫዋቾቹ እንቅስቃሴ ይበልጥ ወደ መጨረሻው የሜዳ ክፍል እንዲያድግ የማገዝ ድርሻ ይኖራቸዋል ማለት ነው። ያኮባህ ሚንቴ፣ እንዲሁም ደግሞ ሮተር እና ኮንዲጉ ፊት መስመር ላይ ደግሞ ዳኒ ወልቤክ የሚፈለጉ ተጫዋቾች ናቸው በሱ የጨዋታ አመራር። ስለዚህ በዛ ጨዋታ ላይ ቋሚ ሆነው እንዲሰለፉ ተደርጓል። አጠቃላይ ከጨዋታው እንቅስቃሴ አንጻር አሰልጣኝ ሩበን አሞሪም ከጨዋታ በኋላ ከአነሳው ፖይንት ማንቸስተር ዩናይትድን እንዴት ሊገልጸው ይችላል ብለን እንመልከት። ከጨዋታው በኋላ አሰልጣኝ ሩበን አሞሪም የተናገረው ነገር ምንድን ነው? በምናጠቃበት ሰዓት ማጥቃቱን በብራይተን ሜዳ ላይ እናቆየው ነበር ብሏል። አምና ከበርካታ የዩናይትድ ተጫዋቾች ጋር አሰልጣኝ ሩበን አሞሪም የተጋጨበት ፖይንት ይሄ ነው። የማንቸስተር ዩናይትድ የማጥቃት እንቅስቃሴ ተሰብሮ ቶሎ ለመጠቃት ክፍት የሆነ ዲፌንሲቭ ብሎክ ለማዘጋጀት የማንቸስተር ዩናይትድ የተከላካይና የአማካይን ክፍል ሚና ራሱን ሳያዘጋጅ ለዲፌንሲቭ ብሎክ ስትራክቸር ክፍት የሚሆን ተጋጣሚ እንደፈለገ ተመልሶ የሚያጠቃው ቡድን ነበረ። ይህንን የአሁኑ የቼልሲ ተጫዋች ሆኖ እያገለገለ የሚገኘውን ጋርናቸውን በተመለከተ በሰጠው ሀሳብ ላይ ማንሳት እንችላለን። ማጥቃታችን ወስደን ማጥቃታችን በዓላማ ማቆየት የማንችል ከሆነ የእኔ የቡድን አካል መሆን አትችሉም ብሎ አስተያየት ሰጥቶ ነበር። ማጥቃቱን በተጋጣሚ ሜዳ ላይ ማቆየት የሚችሉ ተጫዋቾች ትልቁ ችግር እንደነበረ በማንቸስተር ዩናይትድ ባሳለፍን ውድድር ዓመት ተመልክተነዋል። ዘንድሮ የዩናይትድ ትልቁ አቅም፣ የማንቸስተር ዩናይትድ የማጥቃት አቅም በተጋጣሚ ሜዳ ላይ የመቆየት ፐርሰንቴጁ 17 1 በመቶ አድጓል። ይህ ማለት እዛው የቆየ መፍትሄ ይፈልጋል ማለት ነው። የአግድሞሽ ኳሶችን በመያዝ ኳሱን ይዞ በመቆየት የሚመጣውን ተጫዋች አቅጣጫ ወይም ደግሞ ሪሲቪንግ ፖይንት በማዘጋጀት ኳሱን ተቀብሎ ሌላኛው አክሽን ኦፍ ፕላይ ራሱን በማዘጋጀት የሌላኛው አክሽን ኦፍ ፕላይ ደግሞ ወደፊት በሚሄደው ሽግግር ሌላ መፍትሄ የሚፈልግ ዳርት የሚያደርግ የሚያጠቃ እንቅስቃሴ በአላማ ዊዝ ኤም ነው ዊዝ ኤም ኦፍ ፔኔትሬሽን የሚያደርግ ሆኗል ማለት ነው። ስለዚህ ለአሰልጣኙ አንዱ ትልቁ ኳሊቲ የጨመረለት ማጥቃቱ እዛው ቦታ ላይ የሚቆይ መሆኑ ነው። በብራይተኑ ጨዋታ የተቆጠሩትን ጎሎች ከተመለከትን ማጥቃቱ የቆየባቸው መንገዶች ናቸው። ብራያን ምቤሞ ጎል ሲያስቆጥር እንዲሁም በእንቅስቃሴ ለጎል የሚሆኑ ኳሶችን ሲያመቻች እሱ በተጋጣሚ ሜዳ ላይ የነበረው ስልጣን በግልጽ ይታያል። የማንቸስተር ዩናይትድ ትልቁ ኳሊቲ በአሰልጣኝ ሩበን አሞሪም ተጫዋቾቹ እንዲኖራቸው ከሚፈልገው ፖይንት ውስጥ ተጋጣሚን በመብለጥ በተጋጣሚ የመጫወቻ ሜዳ ላይ ስልጣን እንዲኖራቸው ተጫዋቾቹን ይፈልጋል። ተጫዋቾቹ በተጋጣሚ ሜዳ ላይ ስልጣን ከሌላቸው እሱ ለሚፈልገው የጨዋታ መንገድ ዝግጁ አይደሉም ብሎ የሚያምን ይህን በማንቸስተር ዩናይትድ በብራይተኑ ጨዋታ፣ በሊቨርፑሉ ጨዋታ አድርገውታል። በተለይ ሲጀምሩ በ3 4 3 የጨዋታ ፎርሜሽን ውስጥ ሆነው በመከላከል አደረጃጀትና በማጥቃት እንቅስቃሴዎቹ ውስጥ የሰርድማን ኮንሴፕትን ብሬኪንግ ደ ላይንስ ወይም ደግሞ መስመሮቹን ለመስበር በሚያደርጋቸው ጥረቶች ውስጥ የሚመጡ ተጫዋቾችን እንዲሳተፉ ለማድረግ ማጥቃቱን እዛ ማቆየት ወሳኙ ነገር ስለሆነ የሚመጡ እንቅስቃሴዎችን በዛ መንገድ ያቆየው ነበር። አግሬሲቭ የሆኑ ዊንግ ባኮቹ እንዳይሳሳቱ የሚፈልግ አሰልጣኝ ነው። አሰልጣኝ ሩበን አሞሪም በብራይተኑ ጨዋታ ትልቁ ኳሊቲ የነበረው ስህተትን የቀነሰ ዊንግ ባክ ነበር። አልተሳሳተም ማለት አይደለም፣ ይሳሳቱ ነበረ። እንዳውም በሚሳሳቷቸው እንቅስቃሴዎች ሁሉ ዋጋ ሲከፍሉ ነበረ። ነገር ግን ይህንን ስህተት ለመቀነስ የሚያደርገው ጥረት አሰልጣኙ በቡድኑ ውስጥ እያደገ እያደገ የመጣውን የማጥቃት እንቅስቃሴ ጥራት እየጨመረለት ነበር። ይህንንም ከብራይተኑ ጨዋታ በኋላ በትንታኔ ያስቀመጠው ነው ማጥቃቱ ላይ ስህተት አይኖርም ማለት አይደለም። ስናጠቃ ስህተት ይኖራል። ነገር ግን ስናጠቃ የሚኖረውን ስህተት እየቀነስ ነው ከመጣን ወደ ፐርፌክሽን እንመለሳለን ብሎ የሚያምን አሰልጣኝ። ከዛ ውጭ የአሰልጣኝ ሩበን አሞሪም አንዱ ትልቁ ወሳኝ የሚባለው ኳሊቲ ምንድን ነው? ይህ ሚኒማል የሆነ ሮቴሽንን ኮንትሮል በማድረግ ጨዋታውን አብዛኛውን ስፔስ ለመፍጠርና የኢንተርቼንጂንግ ሙቭመንቶችን ለማዘጋጀት ይጠቀምበታል። አሁን አሁን እያደገ የመጣው የመጨረሻዎቹን ጨዋታዎች ከተመለከታችሁ የሚኒማል የሆነ ሩቲን ሮቴሽኖች አሉ፣ ተደጋጋሚ የሆኑ ማለት ነው። ነገር ግን እነኚህ ሚኒማል የሆኑ በጣም ዝቅ እያሉ የመጡ ሩቲን ሮቴሽኖቹ ስፔሶችን በማዘጋጀት የማጥቃት እንቅስቃሴውን ጥራት እየጨመሩለት ነው። አብዛኛውን እነኚህ የማጥቃት ቅርጾቹ ከዚህ በፊት የተለጠጡ ነበሩ። ማለትም በጣም በብዛት ሮቴሽኑን የሚደጋግሙ ተጫዋቾች በጣም በብዛት ሮቴሽኑ እንዲኖር የሚፈልጉ ተጫዋቾች ነበሩ። ይህንን ግን በልምምድ ሜዳ ያስረዳቸው ምንድነው፣ ሚኒማል መሆን አለበት። ምክንያቱም ተጫዋቾች ሮቴት በሚያደርጉ ሰዓት ሮቴሽኑ ላይሰራ ይችላል። ለምሳሌ ዶርጉ ወደ ፊት ሄዶ የማጥቃት እንቅስቃሴውን በሚመራበት ሰዓት የማጥቃት እንቅስቃሴውንና የመከላከል እንቅስቃሴውን ባላንስ ላያደርገው ይችላል። ስለዚህ ዶርጉ አንዳንዴ ሚኒማል ሮቴሽን ውስጥ ይገባል ማለት ነው። በቀኝ መስመር በኩል ለምሳሌ ወደፊት የሚሄደው የማጥቃት እንቅስቃሴ የግድ ወደፊት መሄድ ስላለበት ብቻ ላይሄድ ይችላል። የሉክ ሾውን ሚና ከተመለከትን ለምሳሌ ሉክ ሾው ወደፊት በሚሄድበት እንቅስቃሴ ውስጥ ዴጎ ዶሎት ወደ ኋላ ተመልሶ የሉክ ሾውን ሚና እስካልሸፈነለት ድረስ ወይም ደግሞ የቡርኖ ፈርናንዴዝ የሚፈልጋቸውን የአግድሞሽ ኳሶች እስካላዘጋጀ ድረስ የሉክ ሾው መሄድ ብቻውን ለማንቸስተር ዩናይትድ ዋስትና ሊሰጡ አይችልም። አንዳንዴ ማቴስ ኩኛ ሁሉ ተመልሶ የመሀል ተከላካይ ሆኖ ሊጫወት ይችላል። ብሪያን ምቤሞ ተመልሶ የካስሜሮን ሚና ሸፍኖ ሊጫወት ይችላል። ሚኒማል ሮቴሽኖቹ በጣም ታክቲካል ሆኑ መጥተዋል። አሰልጣኝ ሩበን አሞሪም እነኚህ ሀሳቦች እያደጉ መምጣታቸው ማንቸስተር ዩናይትድ በቀላሉ ከፍቶ የሚሰጣቸው ቦታዎች እየተቆለፉ የማንቸስተር ዩናይትድ በአማካኙና በተከላካዩ መካከል ያለው የመከላከል አደረጃጀት ስቴብል እየሆነ በዛ ቦታ ላይ ይፈጠር የነበረው አንዳንዴ እስከ 17 እስከ 16 ሜትር ልዩነት ይሰፋ የነበረውን ሜዳ የመጫወቻ ለተጋጣሚ ቡድን የሚሰጠው ሜዳ እያጠበበው መጥቷል። እንደምታውቁት በዚህ ዘመን በጣም መሰረታዊ የሚባለው ነገር ምንድን ነው? የተጋጣሚ ቡድን በቀላሉ የሚያገኘው የመጫወቻ ሜዳ ካለ የተጋጣሚ ቡድን ብልጫ እንዲኖረው ፍቃድ ይሰጣል ማለት ነው። ስለዚህ በማንቸስተር ዩናይትድ ውስጥ አሰልጣኝ ሩበን አሞሪም ባለፉት ጨዋታዎች ውስጥ ያሳደገው ነገር ምንድን ነው? በቀላሉ ተከፍቶ የሚሰጥ የመጫወቻ ስፔስ የለም በዩናይትድ ውስጥ ይህንን ስፔስ በቀላሉ መስጠት ማንቸስተር ዩናይትድን ምን ያክል ዋጋ እንደሚያስከፍለው አሰልጣኝ ሩበን አሞሪም ያውቀዋል። የዊንግ ባኮቹ አግሬሲብሊ ፑሽ የሚያደርጉት ወይም ደግሞ በኃይል ወደፊት ፑሽ የሚያደርጉበት የሚገፉበት መንገድ ከሁለት ነገር ጋር የሚገናኝ ነበር። በተለይ ደግሞ በጥልቀት አሁን በዚህ ሁለትና ሶስት ጨዋታዎች ውስጥ እየተመለከትን ያለ ነው። ስፋቱንና እንዲሁም ጥልቀቱን ማንቸስተር ዩናይትድ እያገኝ ነው። በዚህ በዊንግ ባክ ሚናዎች ማለት ነው። የዊንግ ባክ ትልቁ ሚና ዊድዝ እና ዴብዝ ነው። ዊድዝ እና ዴብዙን ለቡድኑ ካመጣ በኋላ የቡድኑ ወሳኝ የሚባሉት የጨዋታ ፓርቶችን ይበልጥ የማሳደግና ጥራታቸውን የመጨመር አቅም ይኖሯል። ስለዚህ ተጋጣሚ መፍትሄ የሌላቸው ተደጋጋሚ የሆኑ የጨዋታ ፓተርን ፕሌይ ውስጥ እንዲገኝ ያደርገዋል ማለት ነው። መፍትሄ ከሌለው ምን ይሆናል ማለት ነው። መፍትሄ ያለው በማንቸስተር ዩናይትድ የቡድን እንቅስቃሴ ውስጥ ይሆናል ማለት ነው። አንዳንድ የሚሞክሯቸው የጨዋታ መንገዶች እንኳ ቢኖሩም፣ እነዛ የሚሞክሯቸው የጨዋታ መንገዶች ማንቸስተር ዩናይትድን ኢንዳይሬክትሊ ቀጥተኛ በሆነ የጨዋታ መንገድ ጫና ውስጥ ይከቱታ እንመለከተው። ምክንያቱም ማንቸስተር ዩናይትድ ኦልሬዲ ይህን ሁለቱን ፓርት ስለያዘው ማለት ነው። ጥልቀቱንና ስፋቱን በሚገባ ስለያዘው ወጥመድ ልንለው እንችላለን። ይሄ ወጥመድ የተጋጣሚ ቡድንን እንቅስቃሴ የፈለገው ቦታ ላይ ቢሄድም፣ የተጋጣሚ ቡድን እንቅስቃሴ ታፍኖ የሚቆይ ህይወት አልባ የሆነ እንቅስቃሴ እንደሚሆን ስለሚታሰብ ማለት ነው። ሌላው ፊት መስመር ላይ የነበረው ሶስቱ የተጫዋቾች አቅም እድገት የሚባለው ፍሉድ ፍሰት ያለው በጣም ያደገ የተለዋዋጭነት ባህሪ ነበር። በተለይም ደግሞ ወደ ውስጥና ወደ ውጭ በሚወጡ እንቅስቃሴዎች ውስጥ ሀፍስ ፔሶችን ወይም ደግሞ ግማሽ የመጫወቻ ሜዳዎችን ሶስቱ የፊት መስመር ተጫዋቾች በሚገባ በብራይተኑ ጨዋታ ተጠቅመውበታል። ብራያን ቤሞ ማቴስ ኩኛና ቤንጃሚን ሼሽኮን ከተመለከታችኋቸው ሼሽኮ ጎል ባያስቆጥርም ሸሽኮ ግን በትልቁ ሲሰራ የነበረው ምንድነው? ኢንሳይድ ዳርቲንግ ፎርዋርዶችን ያደርግ ነበረ። ወደፊት የሚወጉና ወደፊት ሰንጥቀው የሚገቡ ሩጫዎችን ሲያደርግ ወደፊት በሚወጉትና ሰንጥቀው በሚሄዱት ሩጫዎች ውስጥ የማንቸስተር ዩናይትድ አጠቃላይ የቡድን የማጥቃት እንቅስቃሴ ፎርም ይኖረዋል ማለት ነው። ይሄ ፎርም የሚያድግና የተጋጣሚ ቡድንን እንቅስቃሴ በተሻለ መብለጥ የሚችል የተከላካይ መስመር ተጫዋቾች አስበው እንዳይከላከሉ የሚያደርግ ነው። ለምሳሌ ማቴስ ኩኛን እንዲከላከል ኃላፊነት የተሰጠው የተከላካይ መስመር ተጫዋች በብሪያን ምቤሞ ሩጫዎች ትንፋሹን እንዲጨርስ ይደረጋል ማለት ነው። ወይንም ደግሞ በቤንጃሚን ሼሽኮ የኃይል አጫዋወት እንቅስቃሴ ውስጥ ወጥመድ ውስጥ እንዲገባ ይደረጋል ማለት ነው። ይህንን እንቅስቃሴ የተሻለ የሚጠቀሙ ይህንን እንቅስቃሴ የተሻለ የሚያሳድጉ ሶስት የፊት መስመር ተጫዋቾች መኖራቸው ማንቸስተር ዩናይትድ በማጥቃት እንቅስቃሴ ፍሮንት ላይን ፍሉዲቲን በደንብ አሳድጓል ማለት ነው። የማንቸስተር ዩናይትድ ሌላው በአሳለፍነው የውድድር ዓመት አሰልጣኝ ሩበን አሞሪም እየሞከረው ዘንድሮ ትንሽ ምልክቶች እያየ ባለፉት ሶስት ጨዋታዎች ግን ያደጉለት የተጋጣሚ ቡድን ጎትቶ ወደሚፈልገው ስፔስ በማምጣት የተጋጣሚ ቡድን የሚፈጥራቸውን የመጫወቻ ስፔሶችን በአግባቡ መጠቀም ነው። ምንድ ነው the ቲም ድሮስ ኦፐንን ቱ ዋን ሳይድ ኦፍ ፒች ነው የሚለው ይሄ ወደ አንዱ አቅጣጫ ጎትቶ በሚወስድበት ሰዓት ስዊቺንግ ፕሌይን በሚፈልገው መንገድ ወይም ደግሞ የመጫወቻ አቅጣጫ መቀየሪያ እንቅስቃሴን በሚፈልገው ጥራት ለውጦ እንዲጫወት ያደርገዋል። ይህን የሚያደርገው ለምሳሌ የቀኙን የማጥቃት እንቅስቃሴ የሚመሩ ተጫዋቾች የታርጌት እንቅስቃሴ ካደረጉ በኋላ ያ የታርጌት እንቅስቃሴ እነዚህን የተጋጣሚ ቡድን የተጫዋቾችን ስትራክቸርና አቋቋም ወደሚፈልገው አቅጣጫ ጎትቶ ካመጣው በኋላ ያ የተተወውን ስፔስ የሚያጠቃ ራሱን የቻለ ቡድን ያን አቅጣጫ ያጠቀዋል ማለት ነው። ከዚህ በፊት የምታስታውሱ ከሆነ ዲኮይንግ ሚድፊልደር ይጠቀማል ብያችሁ ነበር። አሁን የኳሊቲ ችግር ስላለበት አሰልጣኝ ሩበን አሞሪ ዲኮይንግ የሚለውን ሐሳብ በተጫዋቾች ነው እያደረገ የሚገኘው ዲኮይንግ ወሳኙ የሚባለውን የጨዋታ እንቅስቃሴ ለማቆየት የምትፈጥረው ክፍልፋይ ሐሳብ ነው። ማጥቃቱ እንዳይበላሽብህ ሌላ የአሳሳች የማጥቃት ስትራክቸር ታዘጋጃለህ። አሁን የኛው ሐሳብ ድሮ አድርገው እንዲወጡ የሚያደርግበት የማጥቃት እንቅስቃሴ ያኛው እንዲጠቃ የሚፈለገውን ቦታ የሚያጠቃው ቡድን ተዘጋጅቶ ጥራት ባለው የማጥቃት ፓተርን ውስጥ ሄዶ እንዲያጠቃ የሚያደርግ የጨዋታ ስትራክቸር ነው የሚያዘጋጀው ማለት ነው። ይህኛው ወደዚህ በሚመጣ ሰዓት ያኛው የተከፈተውን እንቅስቃሴ የሚያጠቃ ይሆናል ማለት ነው። በዲኮይንግ ሚድፊልድ፣ በነገራችን ላይ በአሰልጣኝ ሩበን አሞሪም ስፖርቲንግ ሊዝበን በነበረበት ሰዓት የአሳሳች አማካኝ ሚናን አብዝቶ የሚጠቀምበት የተጫዋች ኳሊቲ ነበረው። ያ የመጀመሪያው የጨዋታው ክፍል ያለ ሆነ። ነገር ግን የመጀመሪያውን የጨዋታ የማጥቃት እንቅስቃሴ የሚያግዝ የሱ መኖር የመጀመሪያውን የማጥቃት እንቅስቃሴ ህይወት ያለው የሚያደርግ አማካይ ነበረው። የዲኮይንግ ሚድፊልድ ዲኮይንግ ደ ዲኮይር ይለዋል እንዳውም፣ እሱ አሳሳቹን ማሳሳት ማለት ነው። አብዛኛውን ጊዜ የሚያሳስቱ ዝም ብሎ አላስፈላጊ የሆኑ ሩጫዎችን አድርገው የሚከፈት ስፔስ ተከፍቶ በሚኖርበት ሰዓት ያን ስፔስ የሚያጠቃ ሌላ ሚሽን ያለው የቡድን ቅርጽ ስላላቸው ያ የቡድን ቅርጽ እንዲያጠቃድል ይሰጣሉ ማለት ነው። ስለዚህ እነኚህን ምንድነው የምታደርገው? ዲኮይ በምታደርግበት ሰዓት የእነዚህኛውን የጨዋታ እንቅስቃሴ ታበላሸዋለ ማለት ነው። ዲኮይ ዲኮየር ይለዋል እሱ። ይህን ዘንድሮ በማንቸስተር ዩናይትድ ምናልባት ሊያደርግ የሚቸገርበት አንዱ ምክንያት ጥር ላይ እስካልመጣ ድረስ ምክንያቱም በኦጋርቴ ልታደርገው አትችልም፣ አሊያም ደግሞ ስራ እየበዛበት በሚገኘው በካስሜሮ ልታደርገው አትችልም። ፕሪንሲፕሉ የሰርድማን ፕሪንሲፕል ነው እንደ ጥቅል ሀሳብ ከተመለከት ነው ነገር ግን የሰርድማን ፕሪንሲፕል አብዛኛውን ጊዜ በሚተካኩ ተጫዋቾች ማድረግ ትችላለ። ዲኮይንግ ሚድፊልደር ግን የተሰራ ነው። ተጋጣሚ በምናብ የማያውቀው ነገር ግን ቡድኑ በትሬኒንግ የሰራው ሁሌም ቢሆን ትኩረት ውስጥ እንዲገባ ራሱን የሚያዘጋጅና አትራክሽን ፕሌይ ላይ ወይም ደግሞ የስበት ጨዋታ ላይ ራሱን ክፍት አድርጎ የሚያቆይ ነው። ይሄ የሚስብበት ዋናው ምክንያት ምንድነው? አትራክት አድርጎ አትራክሽኑን አሸንፎ ወደ ሌላኛው ጫና መሄድ የሚያስችለው ኳሊቲ ስላለው። እንግዲህ በማንቸስተር ዩናይትድ ማን ነው አትራክት አድርጎ ወይም ደግሞ ጫና አንስቦ ጫናውን አሸንፎ ወደ ሌላኛው የጨዋታ እንቅስቃሴ ሊሄድ የሚችለው የሚለው ብዙ የሚጠየቅ ነገር ይመስለኛል። ስለዚህ ኳሊቲ ይፈልጋል። ምናልባት በጥር የተጫዋቾች የዙር መስኮት አሰልጣኝ ሩበን አሞሪም ተጫዋቾችን ካስፈረመ በኋላ ይህንን የጨዋታ ሚና ሊፈጥረው ይችላል ብዬ አስባለሁ። ግን ዘንድሮ ለመፍጠር በጣም ይቸግራል። ያም ሆኖ ግን ስፔስ እያገኘ ነው። ምክንያቱም በትንሹም ቢሆን በሰርድማን ሩጫ ፕሪንሲፕሎች ያን እያደረገ ነው የሚገኘው። በሰርድማን ሩጫ ለምሳሌ ከሚጠቀምባቸው ኳሊቲዎች መካከል የብራያን እንቤሞ አንዱ ነው። ብራያን እንቤሞ ዝም ብሎ የሚሮጥባቸው ሁኔታዎች አሉ። ካያችሁ በየጨዋታዎቹ ያ ፕሪንሲፕል ምንድነው? ብራያን እንቤሞን ተከትለው የሚሄዱ ተጫዋቾች በሚከተሉት ሰዓት የሚፈጥሩት ስፔስ አለ። ከሱ ሩጫ ጀርባ ደግሞ የእሱን ሩጫ ማክሲማይዝ የሚያደርግ ሌላ ኳሊቲ አለ። ያ ኳሊቲ ምንድን ነው? ማጥቃቱን ይበልጥ ጥራት እንዲኖረው የሚያደርግ ተሸጋጋሪ የሚባሉ ወይም ደግሞ የሚቀጣጠሉ የማጥቃት እንቅስቃሴዎችን የሚፈጥሩ ሌላ ስትራክቸር አለ ማለት ነው በዩናይትድ ውስጥ። ስለዚህ በዛ ስትራክቸር ውስጥ እየደጋገመ እየደጋገመ እያደገ እያደገ የሚሄድ ይሆናል ማለት ነው። ያው ሃርዝለር በዘንድሮ የውድድር ዓመት ጥሩ ቡድን ይዟል ለማለት የሚቸግር ነው። ምክንያቱም እንደ ቡድን ከተመለከትነው የፕላይሜከር ሚና ላይ ጉድለቶች ያሉበት ቡድን ነው። ይሄ ቡድን ከዚህ በፊት ብራይተን፣ አንዱ ትልቁ ኳሊቲ የሚባለው የፕላይሜኪንግ ሚና ላይ በጣም ጥሩ የሚባሉ ተጫዋቾችን በአማካኝ ክፍል ይይዛል። በተለይም ደግሞ ዲፕ ፌዝ ቢልድፕ ላይ ቢልድፑን ጆይን የሚያደርጉ ቢልድ አፑን ጆይን አድርገው ወደፊት የሚሄዱ ተጫዋቾችን አብዛኛውን ጊዜ ስለሚመርጥ በእነኝህ የዲፕ ፌዝ ቢልድ አፕ ላይ ያሉ ጥራት ያላቸው ተጫዋቾች የማጥቃት እንቅስቃሴው መሪዎች ናቸው። በማንቸስተር ዩናይትዱ ጨዋታም ሆነ ከዛ በፊት በነበሩት ጨዋታዎች ላይ ግን ይሄንን ኢነርጂ፣ ክሪኤቲቪቲ፣ ሴንትራል ኦቨርሎድ እያጠው ነው። ብራይተን ብራይተን ኳስ ሲጀምር ሁለት አራት አራት አይነት ቡድን ነው ነገራችን ላይ በፕሪምየር ሊግ ውስጥ ሳስቶ የሚጀምር አይነት ቡድን ነው። በጣም ስስ ሆኖ ለተጋጣሚ ጫና እየጠየቀ እንዲሁም ጫና ኑና ተጫኑኝ እያለ ነው የሚጫወተው። በዩናይትዱ ጨዋታ የታችሁት ከሆነ እኮ ብራይተኖች ጫና ይፈልጉ ነበር። ሲጀምሩ ከግብ ጠባቂያቸው ጋር ሆኖ የመሀል ተከላካዮቹ ዩናይትዶችን ይስቧቸው ነበር ምክንያቱም ይሄ ፌዙ ሁለት አራት አራት ስለሆነ ማለት ነው ሞር ሀራፍ ደፒች እና ከሁለተኛው የሜዳ ሽግግር በኋላ ባለው እንቅስቃሴ የተሻለ የተጫዋቾችን ቁጥር ስለሚመርጡ ነው ያን ያደርጉት የነበረው። ግን ኳሊቲ ስላልነበረ አብዛኛውን ከጥራት ጋር በተያያዘም ጫና ስለነበረ ችግር ውስጥ ይገቡ ነበር ማለት ነው። ስለዚህ የኳሊቲ ችግር አለበት ብራይተን። ዘንድሮ ይህንን የኳሊቲ ችግር እንዴት ማስተካከል አለበት አሰልጣኙ፣ በጣም ወሳኙ ነገር ነው። በዩናይትድ በኩል ግን ያለውን ፕሮግረስ እንመልከት። ለምሳሌ በብራይተኑ ጨዋታ የሎንግ ፓስ ፕሮፖርሽናቸው ወይም ደግሞ ይሄ ንጻሪዎቹን ስንመለከት አብዛኛውን ጊዜ የተሻለ የሚባል ቁጥር እድገት አሳይቷል። ማንቸስተር ዩናይትድ ከብራይተን በ11.2 ፐርሰንታይል ያደገ ነበረ የሎንግ ፓስ ፕሮፖርሽኑ ስንመለከተው ፓሲንግ አኪሬሲ ዩናይትድ አድጓል። ወደ 89.9 የፓሲንግ አኪሬሲ ነበረው ዩናይትድ ሌላ ሁለት መሰረታዊ የሚባል የብራይተኑ ጨዋታ ላይ የነበረው ለውጥ አለው። በተለይ ሁለተኛው ግማሽ ላይ ያደገ እንቅስቃሴ ነበረው። ፓስስ ኢን ኦፖነንት ሀፍ፣ በተለይም በተጋጣሚ ቡድን ላይ የሚደረገው የኳስ ቅብብል ጥራት በዩናይትድ በኩል አድጓል። ከሊቨርፑሉ ጨዋታ ሁሉ የጨመረ ነበር። በኦፖነንት ሀፍ ላይ የሚደረጉ የፓስ ሽግግር ለማንቸስተር ዩናይትድ በጣም አስፈላጊ እንደነበረ አሰልጣኝ ሩበን አሞሪም ያውቀዋል። ምክንያቱም ይህንን ጨዋታ ለማሸነፍ በኦፖነንት ሳፍ ላይ ወይም ደግሞ በተቃራኒ ቡድን የመጫወቻ ዞን ላይ የሚደረጉ ጥራት ያላቸው የኳስ ንክኪዎችና ቅብብሎች መፍትሄ የመፈለጊያ አቅጣጫዎች እንደሆኑ ስለሚያቅ እነኚህ መፍትሄ የመፈለጊያ አቅጣጫዎቹን የሚደጋግምለት ተጫዋችና ስትራክቸር ይፈልግ ነበር። ያን ነው በማንቸስተር ዩናይትድ በብራይተኑ ጨዋታ ላይ አድጓል ብለን እየተናገርን የምንገኘው ማለት ነው። ለውጦቹ ስለሉት ማለት ነው። ከዛ ውጭ ከፓሲንግ አክዩሬሲ ኢን ዘ ፋይናል ሰርድ ላይ እንዲሁም ፎርዋርድ ፓሶቹን ስንመለከት ዩናይትድ በብራይተኑ ጨዋታ በሊቨርፑሉ ጨዋታ እያደገ ነው። በተለይ ፎርዋርድ ፓሶቹ ለውጦች አሉት። በተጋጣሚ ቡድንም እንዲሁም በራሱም የጨዋታ እንቅስቃሴ ከአግድሞሽ ኳስ በተጨማሪም ውጤታማ የሚባሉ ቀጥተኛ ኳሶችን ይሄ ማለት የማጥቃት እንቅስቃሴውን ፔኔትሬት አድርገው የሚገቡባቸውን ፎርዋርድ ፓሶችን ራሱ እያሳደገ እያሳደገ የመጣበት ሆኗል ዩናይትድ። ስለዚህ ዩናይትድ በብዙ መንገድ ከብራይተኑ ጨዋታ ፖዘቲቭ ነገር የወሰደበት ነው። አሰልጣኝ ሩበን አሞሪም ድሉ ብቻ አይደለም ያስደሰተው፣ ፖዘቲቭ የሆነ ነገር የቡድን እድገቱ ፖዚቲቪቲን በደንብ አይቶታል። አብዛኛውን ጊዜ ፌለሮች መማሪያ ናቸው ይባላል እና በውድቀቶቹ ውስጥ የተማራቸው ነገሮች እንዳሉ ሆነው እድገቱ ደግሞ የተሻለ የተሻለ የሚሰጡ የጨዋታ ምሽቶች አበጅተውለታል ማለት ነው። የዩናይትድና የብራይተን ጨዋታ እንቅስቃሴ በንይታ ይህንን ይመስል ነበር። እናንተ እንዴት አያችሁት? ሀሳብ አስተያየት ስጡበት። ሼርና ላይክ ማድረጋችሁን አትዘንጉ። ጥሩ ቀን ይውላችሁ።